ሰላምና እናቷን ዛሬ በመታረቃቸው እጅግ በጣም ደስ ብሎኛል። እናትና ልጅ መራራቅ ሳይሆን እንደዚህ መቀራረብና መተቃቀፍ የግድ ነውና ልጅ የእናትን ፍቅር ማግኘት አለባት። እናትም ደግሞ የልጇን የሚገባውን ፍቅር መስጠት አለባት ማለት ነው። አያችሁ ሀኒና አባቷ መወለድ ቋንቋ ነው ባይወልዳትም እንደ አባት ሆኖ አሳድጓታል። አሁን አባት እንዳልሆነ ቢነግራትም የአባትነት እንትን አልነፈገችውም። እኔ ከዚህ በኋላ ማንም አልፈልግም አንተ ብቻ ነው የምፈልገው ብላለች። አያችሁ፣ ሰላምና እናቷን እናት እናለች ሆኖ እንደዚህ እኮ አልተዋደዱም፣ እንደ ሀኔና እንደ ሀኔ አባት። አያችሁ ልዩነት። አዎ፣ ስለዚህ ዛሬ እውነትም ነገር በጣም አሳዘነችኝ። ሰላም ይኸው ስንት ዓመቴ ነው ያጣሁትን ፍቅር ዛሬ አግኝቻ ያለው። ዛሬ የተኛሁትን ቅልፍ ከዚህ በፊት አልተኛሁትን ነበረ እንደ ዛሬ ተኝቼ አላቅም። ዛሬ ደስ ብሎኛል ብላለች። ደስ አይልም? በጣም ነው ደስ ነው። አንዳንዴ ሰው ማለት የምር ሰው በጠፋበት ሰው ሆኖ ተገኘ ሰው ነው እኔ በዚሁም ማደንቀው የሀኔን አባት ነው ማለት ነው። እንዲሁም ደግሞ ሀኔ ራስዋ። ሌላው ደግሞ የሰላም ወንድም ነው። በእረፍት ጊዜ ውጭ ሀገር ሄዶ ሊዝናና የተመደበለትን ብር የሀኔን እንዲሰጣት፣ ለምን የሀኔን አባት እንዲታከም ስለሚፈልግ ነው። እንግዲህ ከዛ በፊት የደረሰባት ነገር አለና ሀኒ በፍጹም ልትቀበለው ፈቃደኛ አይደለችም። አልቀበልም ብላለች። አባቴ የኔ አንስ ብኝም ራሴን ሰርቼ ነው ማሳክም ምፈልገው። መለመን ብፈልግ ኖሮ የደሴ ሰው ሁሉም በአንድ ደቂቃ ዋርዶ እሱን ያሳክም ነበረ፣ ግን አልፈልገውም ይሄ ነገር። ምክንያቱም ከዛ በፊት የደረሰባት ነገር ስላለ ማለት ነው። ጆሮ ደግሞ ዶሮ ነው። ጆሮ ዶሮ ሀኒ ከላፈቀር እኮ ብሎ እያስሚን ልቀቆኝ እያለ ነው። በመሀል ደግሞ ይፈራል። በጣም ወዷታል፣ በጣም አፍቅሯታል። ግን እንዴት ብሎ ይግለጽ መግለጽ ግን አልቻለም። አንዳንዴ እነዚህ ፍቅር ሰው ይዞታል እና ያው መግለጽ አይችለም። ይሄ ራሱ አንድ ትልቅ በሽታ አደለ፣ መናገራችን ላይ ያው ፍቅር ነው። ያም ሆነን የምጠብቀው በቅርብ ቀን ያው ሀኔና እንግዲህ እነሰላም እህቷ እንደሆነች ወንድሟ እንደሆነ እንዲሁም ደግሞ ማህሌት እናት እንደመሆኗን ሊገናኝ ወይም ደግሞ ይህን የሚገናኙበት ቀን እውነቱ እጅግ በጣም ናፍቆኛል። ይሄ ነገር በቅርብ ቢያደርገው ደስ ይለኛል ማለት ነው። እንግዲህ ሀኔና አባቷን ከዛ በፊት ያሳልፉትን ወይም ደግሞ መጀመሪያ የነበረባትን እሱም ደግሞ ያሳለፈውን ህይወት ዛሬ ቁጭ ብለው እየተጫወቱ እየነገራት ነበረ። ያው ስሙ አሸብር ነበረ። አሸብርም ለምን እንደተባለ ተናገረ፣ ታሪኩም አወራላት። በጣም ደስ ቢሉ አባትና ልጅ። ሁሉም ወጣቶች እንደሚፈሩት እሱን መጣ ከተባለ ያው እንደሚያቅጠቅ በጣም ነው የሚፈሩት ለምን እንደሆነ ባይታወቅም ለምንድን ነው ግን አባቴ እንደዚህ የፈሩ? ስትነግረው ያው ይፈሩኛል፣ ምን እንደማደርጋቸው ስለሚያውቁ ለዛ ነው። ከዛ በኋላ ስሙን ከኋላ የተቀየረበት ምክንያት ያው ተናገረ ማለት ነው። መቼም ሁሌም እዛ ስሙ ራሱ አሸብር ማለት አስባቸዋል ያሸብራል ማለት ነው። በዛ በደረሰበት ሁሉም እዛ ስለሚታወቅ መጨረሻን ይሄን አሁን አለበት ስሙ መቀየሩም እሱም ተናገረ። ደስ ይላል። የህይወት ታሪካቸው፣ ስራ ሄዳ እስከምትመጣ ድረስ ይናፍቃታል ማለት ነው። እሱም እንደዛው ቆይቶ አውርቶ አውርቶ ስራ ለመሄድ ስትነሳ እናይ ቁጭ በላይ ትነፍቅኛለሽ ማታ እኮ ነው የምትመጪው እያለ ነበረ። በመጨረሻም እንግዲህ ብሯ ማጥራቅማ ሐኪም ቤት ለመውሰድም ተሰማምታለች። ብር ከየት አመጣሽ? እንግዲህ አሳሪዋል ወይም ደግሞ እናቷ እናቷ ቤት ነው የምትሰራው እንግዲህ ከወደኋላ እናቷን መሆኗን ስታቅ ምን እንደም አላቅም። ያው ያኔ አባት ያነሳት መንገድ ላይ ነው። ከዛ በኋላ ከነሳዋት በኋላ ሰውን የሚያፈላልግ የለም እስከሚገኝ ድረስ ነበረ። መንገድ ላይ ያገኘው ብሎ የልጁ ሲነግረው ነበረ። እንዴት ከዛ በኋላስ ተረካቢ አልመጣም ወይ ሲልም፣ አዎ ከዛ መንግስት ፈቀደልኝ አሳደግኳት። ልጅ አይደለችም እንደ ልጅ ላሳድጋት እንጂ እስካሁን እሷ የሚል ማንም አልመጣም። ስለዚህ ገዛ ነው ብሎ ተናገረ። ይገርማል አለ፣ ተደነቀ። አይገርምም? መጨረሻስ ምን ሆነ? ባጭሩ ነው የምነገራችሁ። እንግዲህ መጨረሻ አካባቢ እኔ ደግሞ ገረመኝ። የኢትዮጵያ መዳሞች እንደዚህ አይነት ነው እኔ ሁሌ የምለው ያው ይህኔ እናት ብትሆንም ባይታወቅም ጊዜ እንደ መዳም ነው የምንቆጥራት እና እንደዚህ ሰራተኞቻቸው ሲያመሰግኑ እጅግ በጣም ደስ ነው የሚለው። አንዳንዴ ይልመድባቸው ይህን ነገር የምሬ ነው ምላቸው። ምንም ይሄ ነገር አልተለመደም ማለት ነው። አልተለመደም እስካሁን የሰራሽው እኔ ቤትዬ ስወጣ ልጆቼ ስለምትከባከቢ ይነግሩኛል፣ ግን አንድ ቀን አመስግኝሽ አላቅን ብላ ዛሬ በትልቁ ነው አመሰግነቻል በትዬ። ምንም አመስገን አይፈለግም፣ አያስፈልግም እኔ በነጻ አይደለም ተከፍሉኝ ነው ብሰራው ብላለች። እሷ የተሰጣትን አደራ ወይም ደግሞ የተሰጣትን አማና በትክክል እየወጣች ነው። ያ ደግሞ ልጆቹ ስለሚነግሯት ዛሬ አመስግና፣ እንዲሁም ደግሞ ብሯን አካውንቷ እንዳስገባ አካውንቷ ጠይቃለች፣ አመስግናታለች። እንዲሁም ደግሞ የሰራችውን ምግብ እጅግ በጣም እንደሚጣፈጥም መስክሯል ማለት ነው። ደስ አይልም? አሰሪ በመስ እዛ ደግሞ ሌሎቹ አሰሪዎች ሳይሆን የኢትዮጵያ አሰሪዎች ሰራተኞቻቸው ሲያመሰግኑ ይልመድባቸው። ይሄ ነገር ግን ከዛ በፊት እኮ በጣም ታስቃይ ነበረ። ሰላምም እንደዚሁም የሰራተኛ ታስቃይ ነበር መድ አሰሪዋም ደግሞ እንደዛ ግን ከኋላ ሰላም ወርዷል። ከዚህ በኋላ ሰላምና አናንድ ለመወያት ያው ተቀጣጥረዋል። ስለ እናት እየወሩ ስራ ጨርሳ ነበረ ሰላም ቁጭ ብላ ነበረ። ሻይ ላምጣልሽ ወይ ስትላት አይ አያስፈልግም፣ በቃ ስራ ጨርሻለሁ፣ ከአንቺ ጋር ቲቪ ማያት ይችላለሁ አለች። አሁን ያለቻት ከዛ ሰላም ምናለች፣ ከእናቴ ጋር እኮ ታረቅኩት አወቅሽ እንዴ ስትላት እንዴ ተጣልታችሁ ነበር አደለም? መታረቃችሁ መጠላታችሁ መላቀም አለች። ኒ ነገረቻት። እንዴ አንቺ እየፎክር ሽዮ ስትላት አይ እየፎክርኩሽ አደለም፣ ተጣላን ስልሽ የእናትነት ፍቅር አትሰጠኝም ነበረ ፍቅር ምንድን ነው? እኔ ማላቅም ስለ እናት ፍቅር ብትነግርኝም አይገባኝም። ምክንያቱም ከእናትም ስላላደጉ እናቴም ስላ ማላቅ የእናት ፍቅር ብትነግርኝም አይገባኝም ብላ ማለት ብላ ስትጀምርላት እንግዲህ፣ የሀኔን የሕፃንነት ፎቶ ነበረ ሰታየውን እንደማየት እንትን ብላ ነበረ። ሽንት ቤት ስትሄድ ሰላም ግን ስትደርስባት ገለበጠችው። ብታየው ኖሮ የሆን ነገር ይሰማት ነበረ። ግን አላየችውም። አለማየቷ ጥሩ ነው ከኋላትን ይሆናል ማለት ነው። እንዴ ምን ማለት ነው? ከእናት አላሳለፍሽም ስትላት፣ አዎ አላሳለፍኩም ማለት። ታዲያ ይሄማ መውራት አለበት፣ እናውራ ተባብለው እንግዲህ፣ ቤት ከምናወራ ውጭ ወተን ብናወራ ምን ይመስለሻል? ሻይ ቡና እያልን አለቻት። እሺ ደስ ይለኛል አለቻት። እንግዲህ ተያይዞ ሊያወሩ ወጥተዋል። ከዚህ በኋላ ምን እንደሚፈጠር አላቅም እዚህ ላይ ነው ያቆመው ድራማው ማለት ነው። ተዋይተው ምን ይፈጠር ይሆን የምናየው ይሆናል ማለት ነው። ምናልባት ተጠያቀው የሆደ ሆዳቸውን አውርተው የሚመሳሰል ነገር አንስታቶ ይደርሱበት ይሁን ሃኒና ሰላምን እህትማማች መሆኑን ይታወቁን ትንሽ ፍንጭ ይሰጣች ይሁን የሚወያዩትን ነገር እንግዲህ ቤት ከመሆን ውጭ ይሻላል ብለው ነው ተያይዘው የወጡ ስራ አለበች ስትላት ስራ የለብኝም፣ ምናልባት እትዬ ከመጣች በቤት ሲያጦር ስትላት፣ አይ ችግር የለም ስራ ከሌለበሽ እናይ ብላት ነው። ግን ከዛ በፊት እኮ ታምና ጭቃት ነበር። እንግዲህ ሰው ሁሌም አንድ አደለም፣ የሆነ ጊዜ ይቀይራልና ያው ተቀይራለች። ምናልባት እህቷ እንደሆነች በቅርብ ጊዜ ሊያስተዋውቃቸው ይመስለኛል። በአሁኑ ሰዓት ያው ለስለስ ብላለች ሰላምዬ፣ እንዲሁም ደግሞ ወንድሟ ደግሞ ሀኒን በጣም ነው የሚወዳት ያው ወንድማ መሆኑን ደግሞ ስታቅ እሱም ደግሞ እህቱን መሆኗ ሲያቅ፣ ምን ይፈጠር ይሆን? ይሄ ነገር ቅስ እያለ እያለቀ ነው። እና እንግዲህ ቶሎ ቶሎ ብትለቁት የተሻለ ነው። አስተማሪም ነው። እናመሰግናለን። ሀኒም በቅርብ ቀን እዚህ ቤት ሆነሽ የምትቀላቀ ይመስለኛል። ቤተሰቡ ፋሚሊ ትሆኛለሽ ብዬ አስባለሁኝ። ሰላማችሁ ይብዛ። ሰላም ባይ